እናንተም አትተኙ ተንቀሳቀሱ፣ ግድ የለም የዓለም የኑሮ ውድነት እየገሰገሰ ነው። ኢትዮጵያ ላይ ብቻ የተከሰተ ጉዳይ አይደለም። ከጎደሏችሁ ጨከነ ካልተባለ ለውጥ የለምና ጨከነ ብሎ ትንሽ ትንሽ መቆጠብ ያስፈልጋል። ያዳነች ደግሞ ሁለመናዋ ተቀያይራ መጣች። ከፊትም ከኋላ ኮሃላ ቅርጿን ቀይራ ነው የመጣችው። ስልሳ ሁለት ዓመት በዚህ እድሜ እንደዚህ መሆን ያዳነች ልጅ ነው የምትመስለች። ጽንፈኝነት ሊሰራ ግድ የለም ቁረጡና ትጥቃችሁን ጠበቅ አድርጉና ስሩ ትጉ ልፉ ይመጣል ለውጥ። የተገኘውን እድል መጠቀም፣ በዛም ወደ ለውጥ መሸጋገር። እኛ በዚህ እድሜያችን አርጅተን ሽበት በሽበት ሆነ ምናምን ነው የምንታየው። አፍንጫ ወሬት ነው የሚቀየር፣ ጉንጭ ወሬት ነው የሚቀየር፣ አጋጫ ወሬት ነው የሚቀየር። ወሬት ልውሰድ ባሸንፍም አብሬድ ስራ ያለ መንግስት ነው። ቆሻሻ ቆሻሻ ነው። ይሄ አዝናንደው በጣም ሰርታችሁ ቶሎ ተሸጋገሩ። ለውጥ የጥረት ውጤት ነው። መጣራ ያስፈልጋል። ወጣቶች መስራት ያለባቸው የከተማው ልጆች በደንብ በተፈጠረው የስራ እድል ይሳተፉ። ዝቅ ብሎ የጉልበት ስራም ቢሆን መስራት ያስፈልጋል። አዳነች ወደ ቤቷ መሄድ አትችልም። ወደ ሰፈሯ መሄድ አትችልም። እነዚህ ኮልኮሌዎች አለ ጥንቸል ጥንቸል ራስ አንድ ዥልጥ የአእምሮ ዘገምተኛ ትንሽ ጠች ስለሆነ ነው። አንተማ የተጠጉ ሁሉ ገድለህ ስመኛው እኮ የተገደለ ቤተመንግስት ውስጥ ነው አሉ ቤተመንግስት ውስጥ አስገድሎ መጥቶ መስቀል አደባባይ መኪናውስ ያስቀምጠው ያስገድለው ያረመኔ ነው። ስንት ነው የሚጨመርልኝ? ሃያ ሺህ ነው፣ ሰላሳ ሺህ ነው፣ ስንት ነው? ችግራችንን ይፈታሉ። ያኮረፉ ነፍጥ ያነገቡ በየቦታው የሚንቀሳቀሱ በንብረትም በሰው ሕይወትም ላይ ጉዳት የሚያደርሱትን በሰላም የሚገቡ ካሉ እንዴት በተቆጣያችሁ። ስለ ስልጣን ሲያወራ ባለሀብቶች የሚላጫቸው ባለሀብቶች የሚላስላቸው አንዳንዱ እንጂ ይላጫቸዋል። ሞጭላፏ ነው። ምን አይነት ፖለቲካ ነው እየተካሄደ ያለው? ምን ነው እንደዚህ አይነት የወረደ ፖለቲካ ከምትሰሩ፣ አዳነች አቤቤ ሴቶች የአዲስ አበባ ሴቶች ሰብስባ አዳነች ደግሞ ሁለመናዋ ተቀያይራ በጣች ከፊትም ከኋላ ቅርጿ ቀይራን የመጣችኋል ውጭ ሀገር ሄዳ በጣም አስገራሚ ነው። እውነቴ ነው የ ስልሳ ሁለት አመት እናት መሆኗ አላቅም ነበረ። እኔ ደርግ ከመግባቱ አዲስ አበባ ከመግባቱ በፊት አስተማሪ አስተማሪ ቲቸር እንደነበረች አላቅም ነበር። 34 አመት ደርግ ከወደቀ 34 አመት ነው ግንቦት ምናምን 34 አመት ያለፈው ከዛ ከ34 አመት የ 6 አመት ሰው ነበረች የ 28 ዓመት ሰው ነበረች ያዲ ማለት ነው ወደ 62 ከባድ ነው 28 አመት ነበረች ኢህአዴግ ሲገባ እና በጣም አሁን ሀያ ምናምን ነው የምትመስለው። በጣም ይሄ ምን ማለት ነው የስልሳ ሁለት እናቶቻችን የት አካባቢ ነው ያሉት? ምን አይነት ኢትዮጵያ ውስጥ እንዳለን ለማሳየትም ነው። የፖለቲካ ሀሳብ ልዩነት ቢኖርም የምንነጋገረው ስለ ኢትዮጵያ ነው። የምንነጋገረው ስለ ጋራ ህዝብ ነው፣ ስለ ጋራ ጥቅም ነው። አካሄድ ላይ የፖለቲካ ሀሳቢዎች ላይ ልዩነት አለማለት ማለት ወንድማማችነትን እህትማማችነትን የሚጎዳ መሆን እንደሌለበት፣ በዚህ ማመን እርስ በርስም መተማመን እጅግ በጣም ያስፈልጋል። ደንዳ በጣም የሚገርም ቪዲዮ ነው። ብቻ ያላወጣው ያልተናገረው ነገር የለም። ምሳሌ መገረም ብቻ ሳይሆን ደነገጥኩኝም፣ ፈራሁኝ። በዚህ ደረጃ በሽተኛ አይመስለኝም። ሰብር ሰውዬው ክፉ እንደሆነ ይገባኛል፣ ጨካኝ እንደሆነ ይገባኛል፣ አረመኔ እንደሆነ ይገባኛል፣ ግን ታዬ ደንዳ ሲናገረው ስሰማ ግን ሰው ሳይሆን ሟኒስተር ኦኬ ኢቪል ሟኒስተር የምንለው ያንን የሚያዩት ለማንም ሰው አለ ለማንም ሰው ርኅራሄ የለው የሆነ ጊዜ አለ። ኦላ ሸኔዎቹ ተገደሉ ብሎ ሲያሳይ ካውንተር ፕሮፓጋንዳው በዛ አለ። ከዛ ምናላል ምንድነው እናንተ ሸኔ በመስገኑ ዝም ብላችሁ ድምፃችሁን አጥቷችሁ ግደሉ ብሎ አለ። የሚያጋጥማቸው ማነቆዎች በሚኖሩበት ሰዓት ከዚህ በፊት እንዳደረግነው እየተነጋገር ድጋፍ ማድረጋችን ይቀጥላል። ያኮረፉ ነፍጥ ያነገቡ በየቦታው የሚንቀሳቀሱ በንብረትም በሰው ህይወትም ላይ ጉዳት የሚያደርሱትን ፈጽሞ ወደ ወይ መንገድ ለማምጣት ተጠናክረን መስራት አለብን። የአርሲ ውዳጅ ያያችሁት የአዳነች ሰፈር ነው። አዳነች ወደ ቤቷ መሄድ አትችልም። ወደ ሰፈሯ መሄድ አትችልም። ዘመድ ምናምን ጎረቤት ሰርግ ምናምን ብትጠራ ጎረቤት ምናምን ማህበራዊ ምናምን ነገር የለም። ኑ ወደዚህ ነው የምትላቸው። ሰርግ ካደረጉ ኑ አዲስ አበባ አልጎ ነው የምትላቸው። ምችልም ምን ነገር የለም። በእሷ አእምሮ ችግር የለም። እንዲህ ብሎ ማምለጥ ከህግ ማምለጥ ያለው ይመስላታል። እንኳን አዳነች አበቤ ደርግም ሄዷል፣ ኢህአዴግም ሄዷል። ይህ በሰባት አመቱ የኦንላይን ተቃውሞ በዩት የሚደረግ ተቃውሞ ደንግጠው ሳተላይት ሲያደርግና ዩቲብ ዲስኤብል ሲያደርግ የሚውል የሞተ አንድ አሙስ የቀረቡ መንግስት እንዲህ እያለ የሚኖር ይመስላታል መሰረታዊ ፋክቶች ጥሳ እዛው ደፍጥጣ የምትኖር ይመስላታል መንግስትም ይሄንን እያደረገ ነው እንደ ፓርቲያችንም ይሄንን እያደረግን ያለ ነው እንደዚህና መሰል እርምጃዎችን በመውሰድ በኩል አሁንም እንረባረባለን ተቋማችሁ በነጻ ትታከማላችሁ እስከ ቤተሰቦቻችሁና ለአቅመ ሄዋንና አዳም እስካልደረሱ ልጆቻችሁ በሌሎች መታከም የምትችሉበትን እንመልሳለን ትግራይ ለቀን አማራ ክልል ወያኔ እንድትገባ ያደረግናት አውቀን ነው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 የትግራይን ጦርነት የጀመርነው እኛ ነው አለ። የትግራይን ህዝብ አደቀቀ። የትግራይ ጦርነት ወደ አማራ እንዲገባና በሴራ የሚያደርግ ነው እኛን አለ። የአማራን ህዝብ እያደቀቀ ነው። ተመልከቱ፣ ግን እያለ ነው ያለው። እንዲ እንዲ በእጃችን ያለውን ለመመለስ ምንም ወደኋላ የምንለው ነገር የለም። ስንት ነው የሚጨመርልኝ? ሀያ ሺህ ነው፣ ሰላሳ ሺህ ነው፣ ስንት ነው? ችግራችንን ይፈታል ወይ ሐኪሞች? የጤና ባለሙያዎች ትልቅ የሀገር ባለውለታ ናቸው። ወደፊትም ባለውለታ ሆናችሁ ትቀጥላላችሁ። አድምጧት። ደግሞ ቀደም ብዬ የነገርኳችሁ ቃል ድናይመስላችሁ ይሄ ለውጥ ማለት ነው። እኛ በዚህ እድሜያችን አርጅተን ሽበት በሽበት ሆነ ምናምን የምንታይሳይዝም ይታየኛል ማለት ነው። ሰው በ62 ዓመቱ እንደዚህ ይሆናል። በ62 ዓመት ኢህአዴግ ሲገባ 28 ዓመት አስተማሪ ቲቸር የነበረች በ28 ዓመት የቲቲአይ ቲቸር ምናምን ከዛ ወደ ወደ ሲቪል ሰርቪስ ኮሌጅ ነው የገባችው፣ እና ዶክተር ጸጋይ አራር ሳስተምራታ ህግ ነው የተማረችው። ሲቪል ሰርቪስ እኮ አሁን ይህን ሁላ አገር የሚታመሰው የግሶ ነው እኮ። በሷ ቤት ማለት ህግ ነው የተማረችው። ቢያንስ ዲግሪ አላት በህግ። ምን ችለውን ያክል ከሀገሪቱ ሀብት ከከተማችን ሀብት እናንተ ጋር ለማድረስ ወደ ኋላ የምንለው ነገር የለም። እስከዛሬም አላልንም። ይህንን ከግንዛቤ አስገቡ። ከጥቅማጥቅምና ደሞዝ ጋራ አያይዛችሁ ያነሳችሁት ደጋግሜ እንዳነሳሁት ያንሳችኋል። የሰው መከራ፣ የሰው ስቃይ፣ የሰው ችግር ምንም የማይመስለው መምህሮችን ሰብስቦ ችግራቸውን መከራቸውን ሲነጉት እሱ ስለነሱ መከራ እንደመስማት ንፈልግ የነበረው እሱ የሚነግራቸውን ስሙት፣ ስሙት። ምግብ በነፃ ስለሆነ ኮምፒውተር፣ ዩኒቨርሲቲ ስላለ ጊዜ ስላለው ተማሪ ያን የእውቀት ማድ የሚገኝበትን ሪዝኒንግ የሚያድግበትን ተቋም ጽንፈኝነት እንዲሰራ ሲቆጣያችሁት። ምክንያቱም ስልጣኑ ላይ ነው የታየው። አሁን ምን አይነት ኢቭል እንደሆነ። ስለ ኑሯቸው ስለ ህይወታቸው ሊያወሩት ነው የሄዱት። ስለምን እንደሚያወራቸው፣ መልኩን ተመልከቱ፣ ድምፁን ተመልከቱ። ኢልማን ሞኒስተር ለመኖር ቤት ክራይ ከፍላችሁ ልጆች አስተምራችሁበት ያንሳቸዋል። ምንም ጥያቄ የለውም እና የደሞዝና የጥቅማ ጥቅም ጥያቄ፣ ሁሉንም በአንድ ጊዜ መመለስ ባይቻልም እንኳን እየተጠና እንደሆነ ታውቃላችሁ። ደግሞ በሕግና በሥርዓቱ ይመለስ። እስከዛው ድረስ ዝም ነው። ወያል ነው እና ሁለመና ከፊትም ከኋላም በሙሉ አስቀይራ ነው የመጣችሁ። ይሰማል የሷ ጽሕፈት ቤት ጭምሬ ነገሩ ደግሞም የሚታይ ነው። ኮምፔር ማድረግ ይቻላል። ወዲያ ወዲህ ምንድነው አፍንጫ ቢቀይር አፍንጫ ወዴት ነው የሚቀይር እኔ ወዴት ነው ጉንጬ ወዴት ነው የሚቀየረው? እኔ ምን አጋጨ ወዴት ነው የሚቀየረው? ወዴት ልውሰድ ይሄን እኔ አፍንጫ ብዙ ሰው የእኔ አፍንጫ ችግር የለበትም። ግን ብዙ አፍንጫው ላይ ሲያስተካክል ነው እና ከኋላ ያስተካክላሉ። ይታወቃል። ይሄን ግን ተቃይሮ ነው የመጡት የሰማ ነው ደግሞ ስክሪን ላይም ይታያል። ዋናው ቁም ነገር እሱ አይደለም፣ ተመልካቾች። እሱ የራሷ ጉዳይ ግን መብቷል። ልክ መንግስት፣ ደግሞ ተደራጅቶ ጠንከር ብሎ በዛም በዚህም ታጥቀው ጦርነት የከፈቱትን መከላከል ሲጀምር ገዳይ መንግስት፣ ይህ ዲክታተር አገዛዝ መባል ተጀመረ። ብንረዳ አይደለም ወይ? አንደኛ፣ ለማንኛውም የመንግስት ሰራተኛ ዘንድሮ የደሞዝ ማሻሻያ ሲደረግ ጤና ባለሙያዎችንም ያካተተ ነው። መደጎም ነው እኮ እንጂ ቤት ይከራይላችኋል አይደለም ያልነው? ድጎማ ነው የሚለው የተወሰነ ነገር ሊደግፍ ይችላል በሚል ነው። ጥረታችንን በሚገባ ያሳያል። ስድድብ እንዲበዛበት እውቀት ሳይሆን ቅጥፈት እንዲፈበረክ አልፈቀድንም ወይ? አብይ አህመድ ምድሪቱ ላይ ያመጣው መንፈስ ይሄን አይደለም። ከገዳይ መንፈሱ ጋር አብሮ የመጣው ቅጥፈትና ውሸት ምድሪቱ ላይ የተፈበረከበት አልፈቀድንም። በመንግስት ኢንተርኔት፣ በመንግስት ኮምፒውተር፣ በመንግስት ቢሮ ውስጥ ቅጥፈትና ውሸት እንዲሰለጥኑ አልፈቀድንም ወይ እንድትቀጣፊ እና ውሸታም እንደሆነ የሰላም ኮሚሽን ብለን እና አያችሁ የሰላም ሚኒስተር ብሎ የሰላም ኮሚሽን ብሎ ምድሪቱን የጦር ቀጠና ያደረጋት የጦር አውድማን ያደረጋት። በፊት የሰላም ሚኒስተር ባልነበራት ጊዜ ኢትዮጵያ ሰላም ነበረች። የሰላም ሚኒስተር ብሎ አጥቶ ግን ምድሪቱን የጦር ቀጠና ያደረጋት የጦር አውድማን ያደረጋት። ከመኖሪያ ቤት ጋር ተያይዞ እናንተ የምትቆጥቧት የጤና ባለሙያዎች ተደራጁ በማህበር መሬት ዝግጁ ነው። ቤት መገንባት እንዲቻል ለሁሉም ባንዴ ባይደርስ ቅደም ተከተል የያዘ መድረስ እንዲችል፣ ስለዚህ ከእናንተ የሚፈለግ ስራ አለ ማለት ነው። ከናንተ ከጎደሏችሁ፣ ጨከን ካልተባለ ለውጥ የለምና ጨከን ብሎ ትንሽ ትንሽ መቆጠብ ያስፈልጋል። ቀላል ነው ነው በዚህ እድሜ የ62 ዓመት በዚህ ዕድሜ እንደዚህ መሆን መታደል ነው። ምቾት ቀላል አይደለም። እውነት የአዳነች ታናሽ መሰለች። አዳነች ሳትሆን የአዳነች ልጅ ነው የመሰለችው። ልጇ ራሱ ማለት ነው። እዚህ አጋጣሚ ከብልጽግና አካባቢ ያገኘውን መረጃ ነው። ለካ ኢትዮጵያውያን እንደዚህ መሰባሰብ ይችላሉ። ለካ እንደዚህ መሰባሰብ እንችላለን። ለካ የተከፋፈል መስሎን ነበር እንጂ የሆነ ነገር ከተፈጠረማ መነጋገር የምንችልበት አውድት አለ ማለት ነው። ከፋፍለናቸዋል፣ ሰባብረናቸዋል፣ በጣጥስናቸዋል ሲለ ነበር። በጽግና ትልቅ የሆነ ውጅንብር ፈጥሯል። በዚህ ጉዳይ ድንጋጤ ፈጥሯል። ያልተለመደ ተቃውሞ ነው። ቫይብሬት ነው ያደረገው። ልክ ቤቱ ሲደርሳችሁ ዳውን ፔመንት ሊቸግራችሁ አይገባም። በረዥም ጊዜ ክፍያ የምትከፍሉት ነው የሚሆነው። የትርፍ ሰዓት ክፍያ ይከፈላል። ከተማ አስተዳደሩ የመጀመሪያው ተደራጅተው የቤት ባለቤት ይሁኑ ብሎ የወሰነው እኮ ለመምህራን ነው። አብይ አህመድ የሚሰራውን ስራ በሙሉ በተቃራኒ ነው የሚሰራው። ምንድነው ለዚህ ነው ተመርከቱ፣ እንዴት አጨበርባሪ እንደሆነ፣ እንዴት አተላይ እንደሆነ፣ እንዴት ጭንጭጭ እንደሆነ የማጭበርበር የማምታታት ነገር ካልሆነ በስተቀር በእውቀት በማስተዋል አይደለም እኳ በእውቀት በማስተዋል የሚያደርገው ነገር የለ ማለት። አሁን ግን ተበላበት ኢትዮጵያ እንደዚህ ያለ አጭበርባሪ ሰው በዘመናችን አይተን ስለማናውቅ መጀመሪያ ሲመጣ ወና አብዷል አታሏል። በሰላም የሚገቡ ካሉ እንዴት በተቆጣያቸው ስለ ስልጣን ሲያወራ። ከዛ በፊት እኮ ከእናንተ ጋር ማውራት የቤተሰብ ወሬ ነው፣ እናንተን ማውራት ብለሲንግ ነው እናንተ ምናምን ሲያቸው እኮ ነበር። ይህንን ሰው ተባብረን ማስወገድ አለብን። ወደ ዘጠኝ ሺህ የሚደርሰው ወደ ቁጠባ ስርዓት ገብቷል። እንትን ያለ ደግሞ መቆጠብ አልችልም በዚህ መደራጀት ሳያስኬደኝም ያለ ደግሞ ኪራይ እናዘጋጃለን እንሰራለን። ሀያ አምስቱ ፐርሰንት እንዴት ይሟላ የሚለውን እናንተም ስሩ መምህራን ቦታ ያስፈልገናል፣ ህንፃን ገንባ ስትሉ አመላልሰናቸዋል። እንዴ ዋሰን ኮ ወዲያው የኢትዮጵያ ሕዝብ የሚያደራጀው ቢያገኝ ኖሮ ለተቃውሞ ቅርብ መሆኑ እንደዚህ አይነት ተቀራርቦ መስራት እንደሚቻል፣ ተቀራርቦ መነጋገር እንደሚቻል ጭምር ያሳየ መድረክ ነው። ድንጋጤ ተፈጥሯል። አዲስ አበባ 45 ኪሎ ሜትር ሬዲያስ ማስተዳደር የማይችል ነው። ብልጽግና 45 ሬዲያስ ሱሉልታ ቅርብ ነው ሱሉ ተዘና ብሎ ማውጣት የማይችል ጠቅላይ ሚኒስትር፣ ይሄ መንግስት መንግስት አይደለም። ዛሬም ተሾመ እነዚህ ሆዳሞችም ከዩጋንዳ እስከ ዋሽንግተን ዲሲ ሲዛብዛ ተወራጅቶ በየፌስቡክ ዩቲዩብ ሲወራጭ የሚለው አጀንዳ ስጫቸው እሱ ነው አረካ ብሎ ወይ እነሱ ባግባቡ ኤክስኪዩት እያደረጉ ለት አይደለም የተሰጣቸውን አጀንዳ እሱ በሚፈልገው መንገድ ማን እንደራሰ እኮ አይሆንም እኮ እች እንደዚህ በድልኝ ስትለው ያው አድበስብሶ ይገላታል። በአግባቡ ደሊቨር ላይ ያደረጋ ትችላል። ስጫቆ ራሱ መጣ ጨምረን ነው የሰጠው አላጎደልንም። ቃላችንን ጠብቀን ነው እናንተም አትተኙ፣ ተንቀሳቀሱ፣ ግድ የለም። የዓለም ኑሮ ውድነት እየገሰገሰ ነው። ኢትዮጵያ ላይ ብቻ የተከሰተ ጉዳይ አይደለም። ትናንትና፣ ባለፈው ሁለት ሺ አስራ አራት እንኳን የጨመርንላችሁ እኳ ያጨበጨባችሁት ነገር ዛሬ ምንም አይደለም እያላችሁ ነው። አይደለ እንዴ? ሁለት ሺ አስራ አራት ላይ እንዴት ደስ ብሏችሁ እንዳጨበጨባቸው አረሳው። በየቀኑ ሰባ ሰማንያ ምናምን ይሰጣል። ከሁሉም ክልል ንሻንጉል ገብተዋል፣ አፋር ገብተዋል፣ ከአማራ ብዙ ይገባሉ፣ ከኦሮሚያ ይገባሉ። ከሶስት በፊት ሞት እዚህ ሻው አካባቢ ምዕራብ ገብተዋል። ክፍት ነው ገብተዋል ብቻ አይደለም ሹመኞች ናቸው። በኢትዮጵያ ታሪክ ባሸንፍም አብሬ ለስራ ያለ መንግስት ነው። ከዚህ ለማስተዋል ምን አንተማ የተጠጉ ሁሉ ገድለ በሰላም አብሬ ልስራ ያለ ኢታማጆርኩ ሹም እንኳን ሳይቀር የገደል ሰማንኮ ሰማን እኮ ኢንጂነሩ ስመኘው ቤተ መንግስቱ አስገድሎ ሻቢያ እኮ ሚስጥሩን አወጣበት። መታየት ያለባቸው ጉዳዮችን ውይይቱ እንደ ሀገር ይደረጋል። እዚህ ጋር የሚያበቃ አይደለም። ሀገራዊ ሁኔታውን በተረዳ መንገድ ባገናዘበ መንገድ የምናደርጋቸው ማሻሻያዎች ካሉ እናሳውቃቸዋለን። ግን መረዳት ያለባቸው እስከዛሬ ድረስ እያደረግን የመጣ ነው። ምን ያክል ትኩረት እንደምንሰጥም ክብር እንደምንሰጥም ያለን ኮሚትመንት ነው። ዛሬ ፋና ላይ ነበር። ራሱ መጣ ተገላልጦ ጤነኛ ሰው ሆኖ ሲናገር መነግራቸው ላይ በጣም ነው የሚያምርባቸው። ጤነኛ ማለት ለህሊናቸው ተገዝተው አሁን አዲስ አበባ የነበሩ ሁሉም ሲያሽቃብጥ ቆሞ መንግስት ሲወርፎ የነበሩት መጨረሻ ላይ ታስረው ምናምን አንዳንዱ ተሰዱ፣ አንዳንዱ ዩጋንዳ ሆነ። አሁን ልደቱ አያሌው እንዴት ጠቅላይ ሚኒስትሩ ወረፈ እያለ የሚተነትኑ እነዚህ ኮልኮሌዎች አለ። አሁን ጥንቸል ጥንቸል ራስ እነሱ ያብርባቸው ነበር ድሮ ለሕሊና ሲናገሩ ለማንም ሳይሆን ለሕሊናቸው ሲናገሩ ያኔ ካሪዝማ ነበራቸው። አሁን የለም። ካሪዝማ ከየት ይምጣዋል? ከሕሊና ጋር መታገል በጣም ከባድ ነው። ሁለተኛ ልማታችን አካታች ነው። በየቦታ የሰራነውን ስራ አይታቸዋል። እንዴት ትልቅ አጀንዳ ይሆናል? ሁሉንም ነጋዴ በየአመቱ ኦዲት እያደረግን ልንሰራ አንችልም። ግብር ከፋይነት በበጎ ፈቃደኝነት ነው። ግብር ከፋይነት የውዴታ ግዴታ ነው። መብታችሁን አስከብሩ። ስመኛው እኮ የተገደለ ቤተ መንግስት ውስጥ ነው አሉ። ቤተ መንግስት ውስጥ አስገድሎ መጥቶ መስቀል አደባባይ መኪና ውስጥ ያስቀምጠው ያስገደለው ያረመኔ ነው። አንተማ እውነተኛ አርበኞችን የምትገድል፣ እውነተኛ ጀግኖችን የምታዋርድ በሰላም እታገላለሁ የሚሉትን የምትገድል ገዳይ መንፈስ በውስጥ ያለ ጠቅላይ ሚኒስተርነት ሳ እሱ ነው ጸቡ ካላችሁኝ እውነት እውነት እላችኋለሁ፣ በሰላማዊ መንገድና በምርጫ እስከሆነ ደግሞ ክርስቶስ ሆነ። እውነት እውነት እላችኋለሁ፣ ክርስቶስ ደግሞ ሆነ አልኳቸው። እኮ ሰውዬው ራሱ እንደ አምላክ አድርጎ ነው የሚያዩ። ትንሽ ቆይቶ ክርስቶስ እኔ ነኝ ይለናል፣ እኔን አምልኩኝ ይለናል። መተማመን ካላችሁ ከመረጃ ውጭ ምንም

ግን ከህሊናቸው ጋር እየተጋጩ ነው የሚኖሩት። ወደ ወረደ እንትን ይሸልሙታል። እጅማ ሄዶ ይሸልሙታል። ቁጭ አድርገው እዚህ ወንበር ላይ አስቀምጠው የአማራ ክልል በዚህ ሽመልስ አብዲሳ በዚህ ጠቅላላ ኢትዮጵያ ክልሎች እንደዚህ አድርገው ደግሞ እሱን እንደሌላ ከአረብ ሀገር የመጣ ንጉሥ አድርገው ቁጭ አድርገ ጦር ይሸልሙታል እንደዚህ ንጉስ ያረጉታል። እዚህ ድራማ ይሰራሉ። ኦህዴድ እንደዚህ ማናት፣ አንዲት አርሶ አደር ሴት አለች፣ ጀግና አርሶ አደር ምናምን እያሉ ቲክቶክ ላይ ምናምን የሚያደርጓት በረኸት ነው፣ ወይዘሮ በረኸት እንቁላል እኮ ከሀያ ምናምን እኮ ወደ አምስት ብር ወርዷል ያለችው ልጅ ማለት ነው። በየጊዜው ስልጠናና ና ትምህርት እየተሰጠን ያለው እሱን ክትትል አድርጋችሁ መደረግ ያለባቸው ማሻሻያዎች ብታደርጉ፣ በጣም ውይይታችን ማደጉን ያየሁበትና ዛሬ ደስ ከተሰኘሁበት ያለው አቋማችሁ በጣም ተሻሽሏል። ይሄ ይበል የሚያሳይ ነው። የግብር ስርዓት ላይ ጠንካራ ካላልን በስተቀር ለውጣችን ቀጣይነት አይኖረው። መጥፎ የሚሆነው እኔ ብቻ ነኝ የምችለው እናንተ አትችሉ ምናምን፣ እሱ ጥሩ አይደለም። አያችሁት? እኔ ብቻ ነኝ የምችለው እናንተ አትችሉ። ሁልጊዜ ስለ ኢምፔሪቱ የሚያወራው ሁልጊዜ አለመቻሉ ባደር ያደርገዋል። እውቀት ያለ መኖሩን በጣም ይረብሸዋል። ስልጣናችን ነው እንታገለዋለን፣ ይታገል ነው ያለነው። ከአንድ ክፍል አንድ ክፍል በየቀኑ እየዘለልክ እያደርግ እንታገለዋለን። ሪሊ ቆሻሻ ቆሻሻ ነው ይሄ። አዝናለሁ። በጣም እንደዚህ ያለ አረም ምድራችን ላይ መብቀሉ ያሳዝነኛል፣ በእንደዚህ ያለ እጅ መውደቃችን። ግብር ከፋዮች ተገቢው ክብር ይገባቸዋል። አክብረን ማገልገል ይገባናል፣ ግዴታችን ነው። ይህንን ለማምጣት እንጥራለን፣ እንሰራለን፣ እንተጋለን። በአንድ ጊዜ ግን ሊመጣለን እንደማይችል ደግሞ እናንተ መወቁት። የተወሰነ ትዕግስት ኢትዮጵያ። እንቁላል አምስት ብር ወርዷል። እንደዛ ያለው የኢትዮጵያ እንቁላል የኢትዮጵያ ልጆች አለፈላቸዋ። እኔም ማቁ ወተት በሊትር መቶ ምናምን እንደሆነ እንቁላል ሀያ አካባቢ ነው በተለይ አዲስ አበባ ኖርክ ልጅዋ ደግሞ እርሱ ባስቀመጡት ፕላን መሰረት እርሱ ባስቀመጡት ፖሊሲ መሰረት የሌማት ፖሊሲ መሰረት እንቁላል አምስት ብር ስድስት ብር ወርዶ አልኩ። እኔ ዋጋ ሲወርድ በኢትዮጵያ እኔ ሰብጅ አላውቅም። ሁሌ እንደጨመረ ነው፣ ወይዛ ትንሽ ፖዝ ያደርጋል ትንሽ ቆምና ቀስ እያለ እንትን ያደርጋል እንጂ ሲቀንስ እኔ ብዙ አብዛኛው ሲቀንስ አይታይም። እኔ ሰብጅ አላውቅም ያለች በረከት። ብቻ ሶሻል ሚዲያ ላይ ምናምንትን ስታደርግ ትታያለች። አሽቃባጭነት እሱ ነው፣ የባለጊዜነት ምልክት ነው በነገራችን ላይ እሱ እንደዚህ ካላልክ ብድር የለም የመጡ ያሉትን ለውጦች እየመዘናችሁ፣ ያላለቀው ክፍልም ተሰርቶ እንደሚያልቅ ተስፋ አድርጋችሁ እምነታችሁን አዳብራችሁ አብረን እንስራ። ሰርታችሁ ቶሎ ተሸጋገሩ። ለውጥ የጥረት ውጤት ነው። መጣር ያስፈልጋል። ከስር የሚመጡ ወጣቶች መስራት አለባቸው በአምስት ዓመት ውስጥ። አዎ ከልብ ከተሰራ ለውጥ ይመጣል። በአንድ ዓመት ተኩል አዲስ አበባ ላይ የመጣውን ለውጥ ይዩት። ዛሬ ደግሞ እንደ አብይ አህመድ አይነት እንጭጭ እውቀት የሌለው ጥበብ የሌለው አቅም የሌለው ተራ ምናምንቴ ምድሪቱ ላይ ተቀምጦ እጃቸው ላይ አግኝተውታል እና እሱን ተጠቅሞ ምድራችንን ሊያፈርሱ ፈንድ የሚያደርጉት እነሱ ናቸው። አዲስ የመጡለት አሉ። አሁ ከትግራይ ፍሬሽ አዲስ ባንዳ አዲስ ገብ ኒው ካመር ኒው አራይቫል ባንዳዎች አሉለት። አብይ አህመድ አሁን የሚያደርገው ጦርነት የሞቱ ጦርነት ነው። በዚህ ጦርነት አብይ አህመድ ይሞታል። ኢግኖራንት ኢግኖራንት ግድ የለም። ቁረጡና ትጥቃችሁን ጠበቅ አድርጉና ስሩ፣ ትጉ፣ ልፉ ይመጣል ለውጥ። የተገኘውን እድል መጠቀም በዛም ወደ ለውጥ መሸጋገር ዋነኛው መፍትሄ እንደሆነ አስረግጬ ማንሳት ፈልጋለሁ። የከተማው ልጆች በደንብ በተፈጠረው የስራ እድል ይሳተፉ። ስራ መምረጥ፣ ስራ መናቅ፣ ስራ ማማረጥ ለውጥ አያመጣም። ዝቅ ብሎ ሰርቶ ተለውጦ መለወጥ ያስፈልጋል። እንደዚህ ካላል ጓደኛ የለም። እንደዚህ ካላል ኢንቨስትመንት ነገር ላይ መግባት የለም። እንደዚህ ካላል ለገዢው ፓርቲ እንደዚህ አይነት ድጋፍ ቢዝነስ ራን ማድረግ አትችልም። ፓርትነር መፍጠር አትችልም። ጠቅላይ ሚኒስትሩ ለባለሀብቶች ምንድ ነው የሚላቸው? እናንተ ናችሁ ሌባ የፈጠራችሁ ያለ ገንዘብ ትንን ማንቀሳቀስ አትችሉም፣ ይገባኛል ይላቸዋል። ይገባኛል ይላቸዋልና ግን እስ ጠቁምኝና ሊያዛቸው አንድ አስር ሊያዝና ይላቸዋል። ማን የሚባል ባለሀብት ነው ሚኒስትርን የሚይዘው? ሚኒስትር ይቅርና ተራ ኮልኮሌ ተራ ደህንነት እንዴት ብሎ የሚይዘው? በኢትዮጵያ ምድር ላይ ህይወት የለውም እንዴ ሚስት የለው ልጅ የለውም ራእይ የለው? ማን ደፍሮ ነው ስ ለዛውም ለዚህ መንግስት ይህን መንግስት ተማምነው አይደረግም። ያው ሰውየው ያውቋል እየሰሩ ነው ያሉት፣ ግን ከዚህ በላይ ይሳተፉ። ከዚህ በላይ የጉልበት ስራም ቢሆን መስራት ያስፈልጋል። ጎንበስ ብላችሁ በጉልበታችሁ ጭምር ለፍታችሁ ዛሬ ትልልቅ አንቱ የተባላችሁ ነጋዴ ለመሆን የበቃችሁ ስለዚህ አበረታቷቸው እናንተም ዘመድ ዘመዳችሁን ብቻ አትቅጠሩ ቅጠሯቸው በአካባቢያቸው ያሉትን ልጆች አሰልጥናችሁም ቢሆን ቅጠሯቸው ታዬ ደንዳ አንተን እኮ እንዳንተ ድሮ ሞኝ ነበር ሰዎች የተጠቀሙበት ነው ሞኝ አትሁም ብሎ አለኝ እኛ አለ አብይ ብቻ ብልጥ ሌላ ሁሉ ሞኝ አረቦቹ ጌቶቹ ቀይ ባህርን ካላስመለስ ብለውታል አብይ አህመድ ቀይ ባህርን አስመልሳለሁ ብሎ ከትግራይና ከኤርትራ ህዝብ ጋር ይዋጋል የአብይ አህመድ ፍጻሜው ነው መሞቻው ነው መጥፊያው ነው እንደኔ እንደኔ ያደርገው ነው የምልህ ቀጥሎ ይሄ ሰውዬ ከምድራችን መወገድ ስላለበት፣ ታዬ የአንበሳ አፍ ውስጥ ሆኖ ይሄን የነገርን፣ ተመልከቱ ምን አይነት ደፋር እንደሆነ ምን አይነት የፕሪንስፕል ሰው እንደሆነ ነው ያሳየ። ታዬ ከመቼውም ዘመን በላይ ነው ያከበርኩት። ስለዚህ የኢትዮጵያ አርቲስቶች ንቁ፣ ይሄ አውሬ ይጠቀምባችሁ። በአውሬው ስማችሁ በወርቅ ከሚጻፍ በዚህ አውሬ መጠላት ይሻላል፣ በዚህ አውሬ መገፋት ይሻላል። ይቻላል ማሰልጠን። የበለጠ ለቢዝነሳችሁ ጥሩ እምነት መሰረት ትገነባላችሁ። በጥቅሉ እንበርታ ማለት እወዳለሁ። አገር የጋራ ናት፣ በጋራ ነው የምትገነባው። ተደራርተን ተደጋግፈን ተደማምጠን አብረን ስለሰራን ውጤቶች አይተናል። ይቀጥላል፣ የሚቆም ጉዳይ አይደለም። ሌላም ጊዜ እንደዚሁ ፕሮግራም አዘጋጅተን እናዳምጣችኋለን። ዋነኛ ሙሰኛ፣ የሙስና ባል አባቱ፣ ዋና ፊታውራሪ አብይ አመት ራሱ አሉ እንዲ ያለው እኔ እኮ ደግሞ ዛ አራት መቶ ዶላር ነው ግን አይበቃኝ ምናምን እያለ አስር ቢሊዮን ዶላር አጠይቁኝ እያለ ቤተመንግስት እየገነባ የአዲስ ሰባ ኮሪ ብሎ ጨረታ የለ ምናምን እንደፈለገ እንትን ያደርግ ባለሀብቶች የሚላጫቸው ባለሀብቶች የሚላስ የላቸው አንዳንዱ እንጂ ይላጫቸዋል። ጠቅላላ አንድ ባለሀብታል አሁን አራት ቢሊዮን የላጨው ሞጭላፋን። እኔ ሚኒስትር እንኳን ቢሆን አንድ ሳምንት አላስቀረውም ይላል። እኔ የሚለው ስሜት በነገራችን ላይ እኔ እኔ ዩኒቨርሲቲ አልከፍትም፣ እኔ ሃይስኩል አልገነባም ምናምን እኔ የሚለው መንግስቴ ነው የሚለው የኔ መንግስት፣ እኛ የሚለው ነገር ካልተናገረ ሰውየው ንጉስ ነኝ።